ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች፣ እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ጥቅምት 12 2018 በኢትዮጵያ ዘመን አቆጣጠር፣ ኦክቶበር 22 2025 በግሪጎሪያን ካሌንደር፣ የዕለተ ሮብ የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተሉ ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ታክስ ደግፉ። እናንተ ብቻ አባል መሆናችሁ በቂ ስላልሆነ ሌሎችም ሰብስክራይብ እንዲያደርጉ የጋት ሚዲያ አምባሳደር ሁኑ። መልካሙን ነገር ለሌሎች መስተካከል ያለበትን፣ ኦፍ ኮርስ ብዙ መስተካከል ያለበት ጉዳይ አለ። የስቱዲዮ ጉዳይ፣ የመብራቱ፣ የላይት ሲስተም እነዚህ እነዚህ በሙሉ መስተካከል አለባቸው። በሂደት እናስተካክላለን። ትንሽ ድምጼ ችግር አለበት። በዛ ላይ እንግዲህ የሳውንድ ሲስተሙ ጋር ሲቀናጅ ለሚፈጥርባችሁ ችግር ከወዲሁ አስቀድሜ ይቅርታ መጠየቅ እፈልጋለሁ። እንግዲህ በዛሬው ዕለት የአጠቃላይ አስፈጻሚው ወይ የሚኒስትሮች ምክር ቤት ልንለው እንችላለን ተጠሪነታቸው ለጠቅላይ ሚኒስትሩ የሆኑ ዋና ዋና የኢኮኖሚ ዘርፎች ግብርና፣ እርሻን ጨምሮ ማለት ነው ማንፋክቸሪንግ፣ ማዕድን፣ ማይኒንግ አይሲቲ እና ዲጂታላይዜሽን ወይ አይሲቲ ሳይንስ እና ቴክኖሎጂ፣ ቱሪዝም በእነዚህ ሀገር በቀል ኢኮኖሚ ማሻሻያ ቁጥር ሁለት ከፋይናንስ ሴክተር አንጻር፣ ከውጭ ንግድ አንጻር፣ ከኢምፖርት አንጻር፣ ከፕሮጀክት አፈጻጸም አንጻር የ2018 የበጀት አመት የመጀመሪያ ሩብ ዘመን ኳርተር ዋን የሚባለውን የመቶ ቀን እቅድ አፈጻጸም ኮይሻ በመገኘት ግምገማ እየተካሄደ ነው። እንግዲህ በነገራችን ላይ ኢትዮጵያ ውስጥ ከታላቁ ህዳሴ ግድብ በመቀጠል ሁለተኛው ግድብ በስራ ላይ ያለው የኮይሻ ወይንም ጊቤ አራት ነው። ለምን ኮይሻ ተባለ? እንግዲህ እንደምታስታውሱት ነው መጀመሪያ ሚሊኒየም ዳም ነበር የሚባለው፣ የታላቁ ህዳሴ ግድብ የግሬት ኢትዮጵያ ረኔሰንስ ዳም የነበረው ከዛ በኋላ ሃይድሮ ኤሌክትሪክ የሚል ተጨመረበት ኃይል ማመንጫ የሚል ተጨምረበት ፍሬምወርክ አግሪመንቱ ላይም እንደዛ አይነት የሚል ፍኮርስ ኦፍኮርስ ደስ የሚለው ኢትዮጵያ፣ ግብፅና ሱዳን የፈረሙት የኮፕሬት ፍሬምወርክ አግሪመንት የታላቁ ህዳሴ ግድብ የኃይል ማመንጫ ሆኖ ያገለግላል ይላል እንጂ ብቻ አይልም። ለዛ ነው በአዲሱ የንጋት ከተማ ማስተር ፕላን ላይ ሰፋፊ የመስኖ ልማት ፕሮጀክት ያሉበት ማለት ነው። ከሐምሌ ከሰኔ 30 ማግስት ሐምሌ አንድ ጀምሮ ነሐሴ፣ መስከረም ሶስቱን ስደምሯቸው ዘጠና ይመጣሉ። ጥቅምት 12 ቀን ዛሬ 12 ስለሆነ እንግዲህ 102 ቀን ይመጣል። ያው አጉሜን ከደመራችሁት 107 ቀን ሊመጣ ይችላል። በአጠቃላይ አፈጻጸማችን ምን ይመስላል በሚል ደረጃ እየተካሄደ ነው። እንግዲህ ከውጭ ምንዛሬ አንጻር ካያችሁ አፈጻጸሙ እጅግ በጣም መልካም የሚባል ነው። 2.48 ቢሊዮን ዶላር የውጭ ምንዛሬ ተገኝቷል፣ በመጀመሪያው ኳርተር እንግዲህ በሁለተኛው ኳርተር በአጠቃላይ በበጀት ዓመቱ በ2025 ወደ 9.4 ቢሊዮን ዶላር ገቢ ለማስገኘት ነው ዕቅድ የተያዘው። በ2024 በኢትዮጵያ በታሪኳ ትልቅ የሚባል 8.3 ቢሊዮን ዶላር ገቢ አግኝታለች። ይህንን በማሳደግ ወደ 9.4 ቢሊዮን ዶላር የማድረስ እቅድ አለ። በኳርተር 1 የተያዘው አፈጻጸም ኦልሞስት ከእቅዱ ወደ 117% በ17% ብልጭ ያለው ነው። በኳርተር 2 ኳርተር 3 ኳርተር 4 እንግዲህ በደንብ በርብርብ ከተሰራ ውጤት የሚገኝበት በቱሪዝም ዘርፉ እንግዲህ ከሰሞኑ ያለውን ኳ ሌላው ቢቀር የባሌ ተራሮች ብሔራዊ ፓርክ እዛ ውስጥ ቱሪዝም ቱሪዝም እንዳለ፣ ግብርና አለ እርሻ፣ መስኖ የአካባቢው ሕዝብ ለምሳሌ በተበጣጠሰ መሬት ነው። እኛ ሀገር ላይ ያው ግብርናን የምንሰራ ግን አንድ አርሶ አደር በአመት ሶስት ጊዜ ቢያመርት አንድ ሄክታር መሬት ብንሰጠው ሶስት ሄክታር አለው ማለት ነው። ሶስት ሄክ መረተ በዛ ላይ ደግሞ ገበያን መሰረት ያደረገ ሰው እዛ ውስጥ የወልመል ፕሮጀክት አለ። የመንገድ ግንባታ አለ። የዴንሾሎጅ አለ መንገዶች አሉ። ተፈጥሮን ኮንዘርቬሽን አለ። እነዚህ እየተሰሩ ነው ያሉት። ሌሎችም ኢትዮጵያ የኒውክሌር ኢነርጂ የስምምነቱ፣ የማዳበሪያ ፋብሪካ፣ የጋዝ ፓይፕላይን የመጀመሪያውን ዙር ወደ ስራ ማስገባት ሁለተኛውን በሂደት ላይ ነው ያለው። በዚህም ቃል ምንድን ነው የጋዝ ጋዝን የሚጠቀሙ መኪኖች እንዲገቡ እንግዲህ ከሻክማ ትሬዲንግ ጋር በአይካ የፈጸመውን በትናንትናው ዕለት ወደ እናንተ አቅርቤያለሁ። በመጀመሪያ ዙር መቶ ሀምሳ መኪናዎች ይገባሉ። አንድ ሺ አምስት መቶ መኪናዎችን በሀገር ውስጥ ለመገጣጠም ኦዋዝን ጨምሮ ወይ ኡዚ ምንድነው፣ በተለምዶ እሱን ጨምሮ የራሻ መኪና አምራቾች ኢትዮጵያ ውስጥ የሚገቡበት ከኢትዮጵያ ገበያ ባለፈ ለምስራቅ አፍሪካና ለአፍሪካ ቀጠና ገበያ የሚሰራበት የኢትዮጵያ የኒክሌር ጣቢያ ሮሳቶም የሩሲያ የቴክኖሎጂ የሩሲያ ስቴት ስቴት ኒውክሊየር ፋሲሊቲው ዘመኑን በደረሰበት ቴክኖሎጂ ዋተር ዋተር ኢነርጂ ሪያክተር ወይም እንግዲህ በተለመደው ዩዩኤአር አንድ ሺ ሁለት መቶ ወይንም ቪቪአር ኤአር አንድ ሺ ሁለት መቶ እጅግ ስቴት ኦፍ ዘ አርት በሚባል ቴክኖሎጂ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኤቪግ ኔትወርኪን የተናገሩበት አጠቃላይ እንግዲህ በዚህ በመቶ ቀን አፈጻጸም ሆፕፉሊ ግምገማው በሚዲያዎች ይተላልፋል ብለን ተስፋ እናርጋለን። እሱ እናያለን። ዞሮ ዞሮ ግን በግብርናውም የመስኖ ሽፋን እያደገ የመጣበት የአረንጓዴ አሻራ እያደገ የመጣበት ኢትዮጵያ በዲፕሎማሲ ዘርፉም በኮንፈረንስ ቱሪዝምም አዳዲስ ኢንቨስትመንቶች ወደ ኢትዮጵያ እየመጡ ነው ያሉ፣ እነዚህ እያደጉ ነው ያሉ፣ ከዛ ባለፈ ተጨማሪ ሀብት ተጨማሪ ፎሪን ዳይሬክት ኢንቨስትመንት ለመሳብ ሰፊ ጥረት እየተደረገ ነው ያለው ሰው እንግዲህ፣ የመጀመሪያው መረጃ ይሄ ነው። ሌላው እንግዲህ የቀይ ባህር አፋር የዲሞክራሲያዊ ድርጅት ወይንም ሬድስ የአፋር ዲሞክራቲክ ኦርጋናይዜሽን ከአምባገነኑ የኢሳያስ አፈወርቂ መንግሥት ወይም የሻቢያ መንግሥት ጋር የሚያደርገውን ትግል አጠናክሮ እንደሚቀጥል መግለጫ አውጥቷል በመግለጫው ሰራዊት በማሰልጠን ሂደት የአፋር ብሔራዊ ክልላዊ መንግስት ላደረገለት የላቀ ትብብር ምስጋናውን ገልጿል። የሬድሲ አፋር ዲሞክራቲክ ኦርጋናይዜሽን ዋና መሪ ኢብራሂም ሀሩን፣ ትግላችን ተጠናክሮ እንደሚቀጥል፣ የአፋር ህዝብ የቀይ ባህር ባለቤት ነው። የቀይ ባህር አፋር ብቻም ሳይሆን የአምባገነኑ የኢሳያስ አፎሪቲ መንግስት በመላው ኤርትራውያን ላይ የከፋ ጭቆና እያደረሰ ነው። የሻቢያ መንግስት ለኤርትራውያን ብቻም ሳይሆን ለቀጠናውና ለጎረቤት ሀገራትም ከፍተኛ ስጋት እንደሆነ፣ ቴሮሪዝምን ስፖንሰር የሚያደርግ ግጭት ኤክስፖርት በማድረግ የሚተዳደር እንደሆነ የጎረቤት ሀገራትና ዓለም አቀፍ ማህበረሰብም ዲሞክራሲን ለመትከል አምባገነንን ለመንቀል የሚያደርገውን ድርጅቱ ድጋፍ እንዲያደርጉ፣ ከዛ ባለፈ የኤርትራ ተቃዋሚዎች በተናጠል በተበታተነ መልኩ መታገሉን አቁመው በአንድ ላይ የአምባገነኑን ኢሳያስ መንግስት ለመንቀል እና ዲሞክራሲን ለመትከል የሚደረገውን ጥረት እንዲደግፉ፣ ከዛ ባለፈ የድርጅቱ ይሄ ረስዶ ሬድ ሲ አፋር ዲሞክራቲክ ኦርጋናይዜሽን የአፋር ህዝብን የራስን በራስ እድል የመወሰን እስከ መገንጠል ድረስ ለማረጋገጥ ጥረት እንደሚያደርግ በመጨረሻም አሁን ካስመረቀው እግረኛ ተዋጊ ባሻገር የባህር ኃይል ለመገንባትና በባህር ኃይል በኩልም የአምባገነኑ የሻቢያ መንግስት ለመታገል ቁርጠኛ መሆኑን በመግለጫው አረጋግጧል። ምናልባት የሬድሲ አፋር ዲሞክራቲክ ኦርጋናይዜሽን ብላችሁ ትዊተር ላይም ብትገቡ የበለጠ መረጃ ታገኛላችሁ ማለት ነው። አንደኛው ይሄ ነው። እንተን ሌላው ምናልባት በሁለተኛ በዚሁ ደረጃ ሊገለጽ የሚችለው የሄሜቲ ወይንም የሱዳን ፈጥኖ ድራሽ ኃይሎች መሪ የሆኑት ሄሜቲ ለሱዳን አርሚ ፎርስ ወይንም ባልቡርሃን ለሚመራው ለሱዳን የመከላከያ ኃይል ድጋፍ የትጥቅ የስንቅ ወይንም በጥቅሉ የሎጂስቲክስ ድጋፍ ለማድረግ ከጎረቤት አገራት የሚነሱትን ማንኛውንም የኤርፖርት መሰረተ ልማቶች ለማውደም ዛቻ አሰምቷል። ምንድን ነው የሚለው? ምናልባት የተጨማሪ ንባብም ካስፈለገ በዚሁ ረገድ ሱዳን ዋር ሞኒተር ያወጣውን ጽሁፍ እሱን ወደ እናንተ ላብስላችሁ ማለት ነው። ምንድን ነው የሚለው ኮማንደር ኦፍ ሱዳንስ ራፒድ ሰፖርት ፎርስ መሐመድ ሀምዳን ደጋሎ ዋይድሊ ነውና ሄሜቲ ሃስ ትሪትን ቱ ስትራይክ ኤን ኤርፖርት ኢን ሪጅን ዛት ስ ፋውንድ ቱ ቢ ሰፖርቲንግ ደ ሱዳን ሰርሚት ፎርስ ሶ ለሱዳን መከላከያ ሀይል ድጋፍ ለማድረግ ትጥቅ፣ ስንቅ፣ ሎጂስቲክስ፣ መድኃኒት ዋቴበር ወይንም ጥቃት ለመፈጸም ኤርቤዛቸውን ፈቅደው ከዛ የሚነሱ የትኛውም አይነት ሌጅትሜት ነው፣ ጥቃት ለመፈጸም ለኛ ሕጋዊ ነው የሚል አስቀምጧል። ሂስትሪት ካምፕስ ጀስት አወር አፍተር አሬሴፍ ድሮንስ ታርጌትድ ካርቱም። እንግዲህ ትናንት ታስታውስ ከነበረ ኦልሞስት ለባለፉት ረዥም ወራት ተዘግቶ የነበረው የካርቱም ኤርፖርት ስራ ይጀምራል ተብሎ ነበር ልክ ትናንት የካርቱም ኤርፖርት ስራ ይጀምራል በተባለበት ቅጽበት የአር ኤስ ኤፍ ድሮኖች ካርቱም ኤርፖርት ላይ ጥቃት ፈጽመው ነበር እንግዲህ ዛሬ የሚወጡ መረጃዎች የሚያመለክቱት በረራ እንደተካሄደ ካርቱም ኤርፖርት ላይ የመጀመሪያ በረራ እንደተካሄደ ነው እየተገለጸ ያለው ነገር ግን ስቲል አር ኤስ ኤፍ ጥቃት ፈጽማልሁኝ የሚል መግለጫ አውጥቷል ሶ እን ሪከርድ አድሬስ ፍሮም አንዲስክሎዝድ ሎኬሽን ሄሜት ሳይድ አር ኤስ ኤፍ ውድ ኖት ኮንፋይን ሳታክስ ቱ ሱዳን፣ ጥቃት የምንፈጽመው በሱዳን ክልል ብቻ አይደለም። እንግዲህ የት ነው የሚለው ያስተላለፈው ሪከርድ ያደረገው ምናልባት እኔ ፌስቡክ ገጽ ላይም መልእክቱን አስቀምጫለሁኝ። ጌትነት አልማጦር ነው የሚል መቶ ሰላሳ ሺህ ገደማ ፎሎወር ያለው ማለት ነው። እዛም ወዳጅ እንሆን ፈጣን መረጃዎችንም ወደ እናንተ አድርሳለሁ። በዛም እና ምንድነው የሚለው ዚስ ኢዝ አን ኢምፖርታንት ሜሴጅ ይሄ ጠቃሚ መልእክት ነው ይላል። we have been silent for a long time now ለረጅም ጊዜ ዝም ብለን ቆይተናል። listen to this from me now አሁን ከኔ አዳምጡ። others have said it before but listen to it from me now ሌሎች ደጋግመው ተናግረውታል፣ ቢሆንም አሁንም ከኔ ስሙ። any airplane that takes off from any neighboring country የትኛውም አይነት አውሮፕላን ከጎረቤት ኤርፖርቶች፣ አየር ጣቢያዎች፣ አየር ማረፊያ ጣቢያዎች የሚነሳና ድጋፍ የሚያደርግ ከሆነ ድሮፒንግ ሰፕላይስ ቦምቢንግ ኦር ኪሊንግ ኒ ድሮን ዳ ቴክስ ኦፍ ፍሮም ኤን ኤርፖርት ፎር አስ ስ አለጅት ሜት አታክላል። ሶ እንግዲህ በዚህ የሱዳን ዋር ሞኒተር ዛሬ ነው ያወጣው ጠዋት ላይ እንግዲህ ታርጌት ኤሪያ ሊሆኑ የሚችሉ በሚል ያስቀመጣቸው አንድ ግብፅ ነው። ነገር ግን ሌትሊ በዚህ ሶስት አራት ቀን ውስጥ ትናንት የተጠናቀቀ የኤርትራ ሰራዊትና የአልቡርሃን ሰራዊት የጋራ ወታደራዊ ስልጠና አድርጓል። ከሰላ አካባቢ ትናንት ነው የተጠናቀቀው። ከዚህ በፊትም ፖርት ሱዳን ላይ የሄሜቲ ድሮኖች ካርቱም ላይ ጥቃት ሲፈጸም የሱዳን መከላከያ ኃይል ኤር ዲፌንሱን ይዞ የመጣው ወደ ምጽዋ ኤርፖርት ነው። ሰው ጥቃት ኤርትራ ላይ ዛሬ ነገ አት ኤኒ ሞመንት አት ኤኒ ታይም ራይት ናው ጥቃት ሊያጋጥም ይችላል የሚል ጀስት የኔ ግንዛቤ አለ። ይሄ ምንም ከእኔም ባለፈ ቀጠናዊ ጉዳዮች ናቸው። ሰፖርት እያደረገ ነው። የከሰላ አካባቢ ታጣቂዎችን የሚያደራጅ ሰፊ ሳዋ ላይ ሰፊ የሱዳናውያንን አምጥቶ ኢቨን ስቲል ሌሎች መረጃ የበለጠ መጥራት ጠበቅበታል፣ ግን ቅጥረኞችንም ጭምር ከውጭ ድጋፍ እየሰበሰበ ላል ቡርሃን በግብፅ በኩል በዋነኝነት እየሰለጠኑ እንደሆነ ነው እየተጠቀሰ ያለው። እንግዲህ ሂድኖት ኔም ስፔሲፊክ ካንትሪስ በት ፕሮ አርሴፍ ሚዲያ ግልጽ እከሌ ሀገር የሚል አላስቀምጥም አስቀድሜ እንዳልኳቸው። ነገር ግን ግብፅነት በዋነኝነት የጥቃቱ አላማ ልትሆን የምትችለው የሚል አለ። ኳታርም በተመሳሳይ ኢራን ተርኪ እንድ ሃውት ሪቨርስ ራሱ የሃውቲ አማጽያን በኢራን በኩል እንደ ፕሮክሲ ሆኖ አብረው አርኤስኤፍን ይወጋሉ የሚል በተደጋጋሚ የሚቀርብ ነገር አለ። ድሮ ድሮ ግን ይሄ ነው ብሎ ሄሜቲ ትሪትስ ማይት አልሶ ቢ ኢንተንድ ቱ ቱ ዲተር ኤድሮፕስ ቱ ኤልፋሻ ዊዝ ዘ አርኤስኤፍ ሃ ቢሲድ ፎር 18 መንዝስ እንግዲህ ዘ ኤልፋሻ ላይ ለ18 ወራት የከበበው እዛ ላይ የትኛውም አይነት ኤርድሮፕ ወይንም ጥቃት እንዳይፈጸም ለማድረግ ነው የሚል ዘገባዎች እየወጡ ነው ያሉት። ኤንዌይስ በአጠቃላይ ያለው በዚህ በሱዳን ጉዳይ ያለው መረጃ ነው። ወደ ሶማሊያ ስንሄድ ግብፅ ሶማሊያ ውስጥ የሰላም አስከባሪ በአውሶምስ በአፍሪካ ዩኒየን ሳፖርት ኤንድ ስታብላይዜሽን ሚሽን ኃይል ለማስፈር እንቅስቃሴ እያደረገች ነው። ነገር ግን አንዱ አሁን ትልቁ ፈተና የሆነው ኃይል ለማስፈር አይደለም አዲስ ኃይል ለማስፈር ላለው የኢትዮጵያ የጅቡቲ የኡጋንዳ የኬንያ የነዚህ የሩዋንዳ ፍ ኮርስ ከሩዋንዳ በላይ የቡሩንዲ የነዚህ ሀይ የነዚህ ሩዋንዳ አሁን በዛ ውስጥ የለበትም ብለን መውሰድ እንችላለን። ስለዚህ እስቲል ገንዘብ እየተገኘ አይደለም ዋናው ዋና ገንዘብ ዶነር የነበሩት ኳታር ነበር። ኳታር እና ሳውዲ አረቢያ ኖ። አሁን እኛ በቀጥታ በቀጥታ ለአትሚስ ወይንም ልክ ለአትሚስ ለአፍሪካን ትራንዚሽን ሚሽን ኢንሶማሊያ ከዛ በፊት ለአሚሶ ድጋፍ እናደርግ እንደነበረው አሁን ለአውሶም አይደለም ድጋፍ የምንሰጠው ለሱዳን ወታደራዊ ሀይል በዛው በአቅም ግንባታ ለምሳሌ የቱርክ ቱርክ ሶማሌ የቱርክ ሶማሌ ማሰልጠኛ በዛ ለልዩ ኃይሉ ስልጠና እንሰጣለን እንጂ ለዚህ ድጋፍ አናደርግም። የሚላለ እንግዲህ ኢትዮጵያ፣ ኡጋንዳ፣ ጅቡቲ፣ ኬንያ አሁን ኢጅፕት፣ አስቀድሞ የብሩንዲ ተሰልፎ ነበር። ያው ብሩንዲ ለቆ ስለወጣ ነው አሁን ግብፅ ሊገባ ያለው ማለት ነው። ሩዋንዳ ያለበትም ኦፍ ኮርስ አሲስታንስ ግን ይሰጣሉ። የሲቪል አሲስታንስ ምንድን ነው? የሲቪል አሲስታንስ አልኩኝ የተለያ በሕክምና መልኩ በፖሊስ መልኩ ድጋፍ ያደርጋሉ። ሰው ከአንድ ነጥብ ሶስት እስከ ሁለት ቢሊየን አኗዋሊ ያስፈልጋል የሚላለ አጠቃላይ ሱዳን ሙሉውን የጸጥታ ኃይሉ ይሄ አልሸባብን ተዋግቶ ሙሉ ኢንፍራስትራክቸር ለመገንባት በዚህ ደረጃ ደግሞ እንግዲህ ከአውሮፓም ከአሜሪካም በተለይ በዋነኝነት ከእንግሊዝም ይገኝ የነበረው ድጋፍ እየቀነሰ እየቀነሰ ነው የመጣው በዓለም አቀፍ የባላንስ ኦፍ ፓወር ችግር ምክንያት ማለት ነው። እንደ አጠቃላይ እንደ ሁኔታው ግን አሁን ባለበት ሁኔታ የግብፅ ሰራዊት ሶማሊያ ውስጥ ለመስፈር እንቅስቃሴ እያደረገ ነው ያለው። በተመሳሳይ የጋዛ ፒስ ፕላን አለ ባለ ሀያ ነጥቡ። እሱ እንግዲህ አንዱ ትልቁ ፈተና እስካሁን። ሌሎች ሳውዲ አረቢያም ዩናይትድ አረብ ኤሚሬትም ሐማስን ሙሉ ለሙሉ ለማውደም ከአሜሪካ ጋር ተሰልፈው ዝግጁነታቸውን እየገለጹ ነው። እኔ ግን እንረጋጋ ለሐማስ እድል እንስጠው ብያለሁኝ የሚል ትናንት ወደ እናንተ ያደረስኩት ዶናልድ ትራምፕ እየሰጡት ያለ መግለጫ አለ። በዛሬው ዕለት እንግዲህ የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ኢየሩሳሌም ገብቷል። ኢየሩሳሌም ሲደርስም በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደማቅ አቀባበል ተደርጎለታል። አደ ሴም ታይም በዛሬው ዕለት የእስራኤል ፓርላማ በዌስት ባንክ ዙሪያ ሶቨርኒቲም በተመለከተ ድምጽ ይሰጣል ተብሎ ይጠበቃል። ተቀባይነት እንግዲህ ውሳኔው ተቀባይነት ዛሬ ተቀባይነት ካገኘ ፓርላማው ኢንዶርስ ካደረገው ቱ ስቴት ሶሉሽን ይባል የነበረው ነገር ሙሉ ለሙሉ አበቃ ማለት ነው። እንግዲህ መቼስ ጋዛ እና የፓለስታይን ኦቶሪቲ ያለባቸው እነዚህ ሁለቱ ሀገር ሆነው የመቆም እድላቸው ያው ቱ ስቴት ሶሉሽን የተፈረመው እሱን አደጋ ውስጥ የሚከት ነው የሚሆነው። እንግዲህ የዛሬ ውሳኔ እስራኤል ሶቨርኒቲ ኦቨር ኤሪያስ እንግዲህ ኦኩፓይድ ኤሪያስ ተብሎ በሚጠሩት ላይ ማለት ነው። እንግዲህ ያለው አጠቃላይ አጫጭር መረጃዎች እነኝህ ናቸው። ምናልባት እንዳልኳችሁ ዛሬ የመቶ ቀን ግምገማ ኮይሻ ላይ እየተከናወነ ነው። በመግቢያ እንደነገርኳችሁ ከታላቁ የኢትዮጵያ ህዳሴ ግድብ በመቀጠል ግዙፍ የሚባል 2160 ሜጋ 2160 ሜጋዋት የሚያመነጭ የመጀመሪያ ግንባታ ወጪው ወደ 2.5 ቢሊዮን ዩሮ ወይንም ወደ ሁለት ነጥብ ሰባት ቢሊዮን ዶላር የነበረ አሁን ግን ከአጠቃላይ የግንባታ መናር እንደተጀመረም ያው ኦልሞስት ፕሮጀክቱ ዴድ ምንድን ነው ቆሞ የነበረ ነው። ሪፎርሙ ከመጣ በኋላ አንድም ሪፎርሙ ያዳ ነው። ከታላቁ ህዳሴ ግድብ በመቀጠል የኮይሻን ወይንም ጊቤ አራት ነው ወደ ዘጠኝ ቢሊዮን ኪዩቢክ ሜትር ውሃ ሪዘርቫየሩ ይዛል። ነገር ግን ኮይሻ አራት የኮይሻ ሶስትን ሁለትን አንድ ግድብ የሚጠቀም ነው። አንድ ያመነጨውን ውሃ ወደ ሁለት ይልካል። ሁለት የተጠቀመውን ውሃ ወደ ሶስት ይልካል። የሶስት ሪዘርቫየር ለአራት ወደ ዘጠኝ ቢሊዮን ኪቢክ ሜትር የሚዘው ነው። ሰው ኮኔክት ነው። አራት ሲያልቅ አምስት፣ ስድስት፣ ሰባት ይህን አንዳንዶች እስከ ስምንት ድረስ ተከታታይ ገና ሌላ አራት መጨረሻ ድረስ የሚገነባለ የሚላለ እንግዲህ ሮለር ኮምፓክትድ ኮንክሪት በዛ ቴክኖሎጂ ነው የሚገነባው። እንደ ታላቁ የኢትዮጵያ ህዳሴ ግድብ በአመታዊ 6460 ጊጋዋት ሀወር ኃይል የሚያመነጭ ይሆናል። እንግዲህ ከ201 ሜትር ገደማ አካባቢ ይደርሳል። እርዝመቱ ምንድነው ቁመቱ የሚሉ አሉ። ነ ከ170 እስከ 180 ነው የሚላለ። ዞሮ ዞሮ ግን አሁን ያለበት ሁኔታ 128 ሜትር አጠቃላይ የግንባታው ሲቪል ወርኩ ሰባፐርሰንቱን ነ ሰው ርብርብ ቢደረግ በዚህ ሁለት ዓመት ውስጥ ቢጠናቀቅ በኃይል ዘርፍ አሁንም እስቲል ኢትዮጵያ የምስራቅ አፍሪካ የኃይል ፓወር ሀብ ነች። ከዛም ባለፈ ለቀጠናውን የማስተሳሰብ ተጨማሪ የዳታ ማይኒንግ የክሪፕቶ ከረንሲንም ኢንዱስትሪዎችንም ማሽኖቻችን ነው። የአንድ አገር እድገት ከሀይል ጋር የሚመጣ ብዙ ኃይል ያለው ብዙ ኃይል የሚያመነጭ ሀገር ኢኮኖሚ ያደገ ነው። ወይም ደቫይስ ቨርሳይስ ትሩ። ይሄ ወሳኝነት ያለው ሁኔታ ነው ያለው አጠቃላይ አጠቃላይ የአንድ ሀገር ኢኮኖሚውን ለማሳደግ ሌሎች ትስስ የኢኮኖሚ ትስስር ጉዳዮች አሉ። በቀጣይ ሰፊ ዳሰሳ የምናደረግባቸው በባቡር መሰረተ ልማት ጁባን ከኢትዮጵያ ጋር የማስተሳሰር ያለቀ ጥናት አለ። በተመሳሳይ ፖርት ሱዳንን ከአዲስ አበባ ጋር ከአዲስ አበባ ጋር የማስተሳሰር ጥናቱ ተጠናቋል። እንግዲህ አጠቃላይ የግንባታ ወጪው ወደ 11 ቢሊዮን ዶላር ገደማ የሚፈጅ ነው። ሱዳን ውስጥ ያለው ሰላም ወሳኝ ነው። እንግዲህ የኢዩ ጌት ዌይ የሚል ፕሮጀክት የአውሮፓ ሕብረት ፋይናንስ ያደርገዋል ተብሎ ይታሰባል በዚህም ፈጣን የኤሌክትሪክ ባቡሩ ጎንደርን፣ ባህር ዳርን የሚያገናኝ ከአዲስ አበባ ጋር የሚያገናኝ የወጭና ገቢ ንግድን የሚያሳልጥ በተመሳሳይ አሰብ ወደብን በፈሳሽ ማስተላለፊያ በቲዩብ በቱቦ ማለት ነው። በተመሳሳይ በኤሌክትሪክ ባቡር በኤርፖርት በፈጣን መንገድ የማስታሰር ስራዎች እነዚህ ይሰራሉ። በአኒሚንስ ፖሲብል ሁልጊዜ እንደምንለው በአኒሚንስ ፖሲብል ኢትዮጵያ በቀይ ባህር ላይ ያላት ተፈጥሯዊ ሕጋዊ፣ ታሪካዊ እና በኢትኒክ አንደኛው ብሔር እንግዲህ የኛ የተዛነቀ ነው። አንደኛው ብሔር የምስራቅ አፍሪካ የግጭት ማዕከል የሆነው የኢሪደንቲዝምን ስለሚያመጣ ነው። አንደኛው ከተፈጥ ከቀይ ባህር ይጠቀማል። እኛ ኢትዮጵያ የምታመነጨው ለሁሉም ጎረቤቶቿ ውሃ ትሰጣለ ግድብ ሲገነባ ያለው መከራ ነው ግን በራሳችን በታሪክ በተፈጥሮ በኢኮኖሚ ሌስት ሜት ያለ አሁን ይሄ ብዙ ወደኋላ ወደፊት መጎተት የሚያስፈልግ አይደለም የተባበሩት መንግስታት ድርጅት የኤርትራን ፌዴሬሽን ሲወስን ኢትዮጵያ ታሪካዊ ተፈጥሯዊ ኢኮኖሚያዊ እና ኤትኒክ የሆነ ሌስትሜት ራይት አላት በሚል ነው እሱን አጣቅሰን በሰጠው መቀበል መርህ ከምንም በፊት ሰላምን አስቀድመን የኢትዮጵያን ኢኮኖሚ ግዙፍ ለማድረግ ክቡር ጠቅላይ ሚኒስትሩም እንደሚሉት የዛሬ አስር ዓመት ኢትዮጵያ በአፍሪካ ቀዳሚ የኢኮኖሚ ባለቤት ትሆናለች። አሁን ቀዳሚ ኢኮኖሚ ያለው ሶሪ ደቡብ አፍሪካ ነው። ከዛ ተሽሎ ለመገኘት ዘንድ የዛ ከሀያ ዓመት በኋላ ደግሞ ከፍተኛ መካከለኛ ኢኮኖሚ ያለው ሀገር እንገነባለን። ያ እንዲሆን በየተሰማራንበት መስኩ በርትታ መስራት ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር።